ቤታችሁ ላይ መዝሙር መክፈት ትችላላችሁ። ድራችን ላይ አረብ አገር ሳውዲ አረቢያ ቁርአን ከፍትበት ነበረ። ይዛኒ አው እኔ ይሄ ማብራት ብዙ ጊዜ ፎቅ ማለት የህንፃ ፎቅ ቤት ፎቅ ቤት ላይ ነው ይሄንን ማብራት እማየው ማለት ነው። ይሄ እዚህ ጋር ብቻ አይደለም የሚለጠፈው። ቲቪ ስታንዱ የሚቀያየር ነው። እንደዚህ ሳባ ድገል ፊቱን ወደዚህ ማዞር እንችላለን ሰላም ጤና ይስጥልን እንደምን አላችሁ ደህና ናችሁ ወይ ውድ ተመልካቾቻችን ዛሬ አንድ ለምስጋና አንድም ለማሳየት የመጣ ነው እንግዲህ ቤቴ እንደምታዩት እዚች ጋር ቲቪስታንድ ነበራ ከዚህ በፊት ቲቪስታንዱ በምታዩት መልኩ አስፈርሼ ቀለሙን ቬዥ ከለር ቬዥ ቀብቼዋለሁ የነጭ ነጭ አድርጌዋለሁ። ያለው ሆይ እንደምትመለከቱ ቴንኪው ለማለት ነው። ባለሙያው ያውሱ ስለሆነ፣ ሌላ ደግሞ ይሄን አንድ ጭማሪ ግሬስ የሰጠው ይሄን ማብራት ማለት ነው። በጣም በጣም ከምታስቡት በላይ ነው የወደድኩትም፣ የሚያምረው ስለማብራቱ እስኪ ማለት ቤት ብዙ ጊዜ ቤት ያሰራሉ ብዙ ሰዎች ያሰሩና ቤት ካሰሩ በኋላ ላይክ ለእንደዚህ አይነት ነገር ብዙም ትኩረት አይሰጡም። ኦኬ ገብቶሻል አይደል? ትኩረት አይሰጡም። መጀመሪያ የነበረውን ላይቲንግ እና አሁን ያለው ላይቲንግ በፍጹም የሚገናኝ አይደለም። ስለዚህ ከቤቱ ግሬስ ከቤቱ ርዝመት የቤቱ የመብራቱ መተለቅ ደግሞ ትልቅ ቦታውን ይዟል ማለት ነው። የበለጠ ደግሞ ያሳመረው ይሄ ነው። ግዙፍ ነው። ባለ ስልሳ ይባላል። ስፋቱ ማለት ነው። ስልሳ ይባላል። ከዚህ መታንስ አለች። ከዚህ መታንሷን ብናደርገው ባይዘው አይታይም ጭራሽ። ስለዚህ በጣም የሚገርም ነው። ሶስት አይነት ከለር አለው። ሶስት አይነት ከለር አለው። ዋርም አለው። ዋርም ከለር ማለት ሽሮ ከለር ነጭና ሽሮውንና ነጩን ቀላቅሎ ደግሞ አንድ ላይ ነው ማለት ነው። እና ላዩ ላይ ስፒከር አለው ያው ከማይኖረው ኦርቶዶክስ ቢከር ቢኖር የተሻለ ነው። ኮኔክት ማድረግ ይችላል። ኦርቶዶክስ ከሆናቸው ቤታችሁ ላይ መዝሙር መክፈት ትችላላቸው። እዚሁ ላይ ሙስሊም እንኳንቹ ቁርአን መፈት ትችላላቸው። ምንም ማለት ይፋስ ሆነ ቴሌቪዥን ሳይያስቸክራችሁ ድምጹን ቀንሳችሁ እዚ ላይ አዳር ብትፈልጉ አሁን አንድ አንዴ ምናምን። በነገራችን ላይ አረብ ሀገር ሳውዲ አረቢያ ቁርአን እከፍትበት ነበረ፣ እዛ እኔ። አዎ፣ ልክ እስንተኛ እንቶቹ እንቅልፍ አለ ውስጥ ካላቸው፣ እኔም የሆነ ተረበሽ እንትን ውስጥ ከነበርኩኝ ማለት ነው። የሆነ በጣም ወዶ ቁርአን አለ እና እሱን ከፍተው ነበረ። ኦኬ። እና ደስ ይላል። እና ደግሞ እንደዚህ አይነት ማቴሪያል እኔም ልስራላቸው፣ ሌላም ሰው ቢያሰሩ፣ ግዴታ ከጣራ ገብቶ ሽቦ መታሰር አለበት። በጣም ሪስክ ነው። ክብደቱ ከሰባት እስከ ስምንት ኪሎ ነው። በጣም ግዙፍ ነው። ይሄ ነገር ከኮርኒስ አልፎ ወደቀ ማለት ሰው ሊገድል ይችላል። ህፃናት ሊገድል ይችላል። ትልቅ አደጋ ሊያደርስ ይችላል። ምናልባት እናንተም ትልቅ ልምድ ልትወስዱ ይገባል። በዚህ አጋጣሚ ላሳውቃችሁ ብዬ ነው ያው ምናልባት ለቤተሰቦች ማሳወቅ አለብን በሚል ነው። እንግዲህ ይሄንን ላሳያችሁ ድርጉት እንደምትመለከቱት ቤቱ ጠባብ ነው፣ ግን ሚገርም ግሬት ሰጥቶታል ላይቲንግ ሲስተሙ ማለት ነው። እና ሻዶ ላይቲንግ እንደምትመለከቱት በጣም ቆንጆ አይነት ውበት ሰጥቶታል። ሌላው እባካችሁ ኮርኒስ የምታሰሩ ሰዎች የተለያየ 50 አይነት ከለር አታስቀቡ። በቃ ምንም የማይሰለች ከለር ቢኖር ይሄ ነው። በቃ ምንም እድሜ ልክሽን ብታይ በቃ ምንም የማይሰለችሽ ከለር ቢመጣ ይሄ ነው አ አንደኛ ግድግዳው ብሮከን ዋይት ይባላል ወይ ደግሞ ቬዥን የምትሉት ወደዛ ነው የሚመጣ ነው ያው በእኛ ብሮከን ዋይት ነው ምንለው ከነጭ ትንሽ ወደ ክሬም ያደላ ማለት ነው። እና ይሄኛው ቪዲዮ ካሜራ እንኳን ልቅረጽ ብቲ የተለያዩ ጌጦችን ብታደርጊ ። አ ብትሰቂ አጉልቶ ያሳያል። ከየትኛውም የከለር ባክግራውንድ ማችን የሚያደርግ የቀለም አይነት ነው። ሁላችሁም እንደዚህ አይነት ቀለም ብትመርጡ ለቤታችሁ። ሁለተኛ ደግሞ መኝታና ሳሎን በጣም ሴቭ የሆነ ቀለም ነው መሆን ያለበት። ኪችን እንኳን ያው ቆሻሻው ነው ስለሚበዛው ያው እሱን ትንሽ ደብዛዛም አድርገን ቀብተነዋል። እሱንም እናሳያችኋለን። ምንም ችግር የለውም። ላይቲንግ ቆንጆ ነው። ስለዚህ አብርተን እናሳያቸው? አብርተን እናሳያቸው ይሄኛው ይሄኛው አንደኛው ከለር ነው ነጭ ከለር ነው ነጭ። ይሄ ከደበራቸው ደግሞ ይሄ ከደበራቸው ዋርም የሚባለው ነው ዋርም። ዋርም ማለት ያው ወደ ሽሮ ከለር የሚያደላ ከለር ነው። አንዴ ደግሞ አብርተን ስናጠፋው ዋርሙንና ነጩን ቀላቅሎ ይሰጠናል ማለት ነው ከለር። ስለዚህ እንደዚህ እየቀያየሩ እነሱ በሚመቻቸው ከለር መጠቀም ይችላሉ። እና በጣም ቆንጆ የሚባል ቤት ነው። እንደውም ደግሞ ከዚህኛው የሚያንሰው ምናምን ብለሽ ነበረ ታስታውሽ? ሰዎች ይኮኑ ከዚህ የሚያሰሰቲኝ አይሆንም። ከቤትሽ ጋር ማች ሊያደርግ የሚችለው ይሄ ማቴሪያል ነው ብዬሻለው። ደግሞ ሰርፕራይዝ ነው። እሹ ጨርሰን ከተካለ በኋላ ነው የምናይመጣሽ። በጣም አሪፍ ነው። እንግዲህ ያው ውጭ ላይ ደግሞ ሴርሞኒ ምናምን ታደርጋለሽ። አይ እኔ ይሄ ማብራት ብዙ ጊዜ ፎቅ ማለት የህንጻ ፎቅ ቤት ፎቅ ቤት ላይ ነው ይሄንን ማብራት እማየው ማለት ነው። ይሄ የሀብታሞች ቤት ምናምን ነው ተሳቅሎ ማየው፣ እና አጨነቀኝ ሆነ ይሄ ሊንኩን ምናምን ሲለ ረበህግ በሕግ አምላክ ምን ሆናል ይሁን። እኔ አምፖል ነገር ምን ያም ነገር አምፖል የፈለኩት እንደሌላው ቤት ማለት ነው። እና ቤቱ በጣም ግርማ ሞገስ ይሰጠዋል፣ ግሬስ ይሰጠዋል ምናምን ብሎ ስም ሲላይ

እንደዚህ ከሆነ እዚህ ጋር ብቻ አይደለም የሚለጠፈው። ቲቪ ስታንዱ የሚቀያየር ነው። እንደዚህ ሳብ አድርገን ፊቱን ወደዚህ ማዞር እንችላለን። እንደዚህ እንዲወጣ ማድረግ እንችላለን። ምክንያቱም እዚች ጋር ያለውን ቦታ እንዲቆጥብልን ማለት ነው። እዚህ ጋር ቲቪ ስታንድ ይሆንና የሚሳብና እንደዚህ የሚዞር የቲቪ ማስቀያ አለ ማለት ነው። እሱን ያው አሁን እንትን ስለሌለ ያው በኋላ እንገጥሟለን ማለት ነው። አሁን ቪዲዮውን እንስራ ብለን በዚህ አጋጣሚ መኝታ ያው ቤትሽም በተመሳሳይ መልኩ አሪፍ አርገን እየሰራ ነው። እንግዲህ እንደዚህ አይነት ማቴሪያል እንደዚህ አይነት ስራ ማሰራት ለምትፈልጉ በአጠቃላይ ብትደውሉልን የትም ሀገር መተን እንሰራላችሁ። እንዲሁም ደግሞ ፕሮግራም ብታዘጋጂ ውጭ ላይ ደግሞ የሚገርማችሁ ፓውዛ ተሰቅሎላታል። ምናልባት ለወደፊቱ ፕሮግራም ላዘጋጅ እንኳን ብላ ብታስብ በጣም በሚገርም ሁኔታ ከምንም በላይ ማለት ነው ከምንም ዋርምና ነጩ አንድ ላይ ባጣጥሞ ደስ ይለኛል፣ ይሄ ሁሉ ነገር ማለት ነው። እና እኔም ያው በቻናሌ አመሰግናለሁ። ሙሉ ደግሞ ቤቱን ዕቃ ተሟልቶ ቪዲዮ ጋር ፖስትም ሳረ ስልክ ቁጥርን አስቀምጥላለሁ። ያው ሌሎችም ሰዎች እንደኔ ያልታስደሳቸው ብዬ ተስፋ አደርጋለሁ እና በጣም ነው የሚያምረው። ኢንስታሌሽን ላይ ክስተመሽን መብራት የመብራት ባለሙያ ነው። ብዙ ሰዎች ማብራት ማሰራት ሲፈልጉ እንደኔ ለዚህ ውስጥ ዝርጋታ ማንኛውም መብራቶች ፓውዛዎች መግዛት ስትፈልጉ፣ የቤታችሁ ዲኮር መብራቶች መግዛት ስትፈልጉ አናብሮ ሶላር ይሸጣል። ትልቅ ሶላሮችም እዘዙት። እኔም ትልቅ ሶላር እሱ ይዘረጋል የቤቴ ሶላር በተጨማሪ መብራት ዘርግቶ ደግሞ እንደዚህ አሳምሮ